ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አዲስ አበባ ውስጥ በተለምዶ ቆሼ ሰፈር እየተባለ በሚጠራው ቆሻሻ ማስወገጃ ስፍራ ላይ በደረሰ የመናድ አደጋ የሞተው ሰው ቁጥር 65 መድረሱን የከተማይቱ ባለሥልጣናት ማምሻውን አስታወቁ። መንግስት ሁን በሬዲዮ የሚያወራው ምን የሚለው ያ ካርታ ያለውን ነው እንጂ፣ እኔ ቢጦ ነው ያውቀው። ለምን በሸራ እንደዚህ ወጥሮ ያለ ብዙ ሰው ነበር። ብዙ ሰው ማለት ነው እና ይህ ሁሉ አፈር የለበሰ ነው። ብዙ ሰው አልኩ ነው። እነሱን አይታወቁም በጭራሽ። አሁን ሸራ ቤት የነበረው አይታወቅም። የሰማችኋቸው ስማቸውን መጥቀስ ያልፈለጉ የአካባቢው ሰው ለቪኦኤ ከተናገሩት የተቀነጨበ ነው። ሌሎችም እማኞችን አነጋግረናል። በአብይ ርዕስ ዘርዘር ያለ ዘገባ ይዘናል። የአስቸኳይ ጊዜ አዋጁን ተከትሎ ላለፉት በርካታ ወራት እስር ላይ የቆየው ጋዜጠኛና የኢንተርኔት አምደኛ አናኒያስ ሶሪ ዛሬ ተፈታ። ሕገ መንግሥታዊ ስርዓቱን ለመናድ ኦነግ ኦነግና ግንቦት ሰባት ከሚባሉ ድርጅቶች ጋር ግንኙነት በመፍጠር ተንቀሳቅሳቸዋል ምናምን የሚል ነው። የአስቸኳይ ጊዜ አዋጁ መርማሪ ቦርድ የሚባል የተቋቋመ አለ። እነሱ ጎብኝተውን ነበረ። በአንድ ወቅት የነበሩትን ችግሮች አዋጁ ያ ግለሰቦችን በቂም በቀል ማጥቂያ መንገድ እንደሆነ ፈጻሚው ደግሞ አካል የአዋጁን መንፈስ በትክክል ባለመረዳት ጉቦ መበያ ጭምር እያደረጉት እንደሆነና በተለያዩ አስቂኝ ምክንያቶች ሁሉ የገቡ ሰዎች እንደነበሩ እነዚህ እነዚህን አነሳንላቸው። የአስቸኳይ ጊዜ አዋጁን ተከትሎ ላለፉት ወራት ታስሮ የቆየው የኢንተርኔት አምደኛ ና ኒያሶሪ ከተናገረው የከተናገረው የተወሰደን የሰማችሁት። ዝርዝሩን በመጽሔት ክፍለ ጊዜ እናቀርባለን። ለአርስተ ዜናው አዲሱ፣ ቀደም ሲል እንዳሉ ቆሼ ሰፈር የነበረ የቆሻሻ ክምር ተደርምሶ የሞቱት ሰዎች ቀብር ዛሬ ተከናውኗል። አመሰግናለሁ አዲሱ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። አዲስ አበባ ውስጥ በተለምዶ ቆሼ ሰፈር እየተባለ በሚጠራው ቆሻሻ ማስወገጃ ስፍራ ሕይወታቸው ያለፈ ዜጎች ሥርዓተ ቀብር ዛሬ ተፈጽሟል። ከአዲስ አበባ ወጣ ብሎ በሚገኘውና በተለምዶ ቆሼ በሚባለው ስፍራ የነበረው ግዙፍ የቆሻሻ ክምር ተደርምሶ ከ65 ሰዎች በላይ ሕይወታቸውን እንዳጡ የከተማይቱ ከንቲባ ድሪባ ኩማ ማምሻውን አስታውቀዋል። ከሟቾቹ ውስጥም አርባ አምስቱ ሴቶች ሀያዎቹ ወንዶች ናቸው ተብሏል። ከትናንት በስቲያ ቅዳሜ በደረሰው አደጋ ህይወታቸውን ያጡት ሰዎች ቁጥር ቀደም ሲል ከተጠቀሰው ሊጨምር እንደሚችል የሚገመታል። አደጋው በአቅራቢያው ያሉት ቤቶችንም ደምስሷል። ከአርባ ዓመት በላይ እድሜ ባለው በዚህ የቆሻሻ ክምር ውስጥ ብዙ ሰዎች ፈልፍለው በመግባት እንደ መኖሪያ ቤት የሚጠቀሙበት እንደነበር ይነገራል። ከዚህም በላይ በየቀኑ በመቶዎች የሚቆጠሩ ሰዎች ከቆሻሻው የሚገኝ እንደ ምግብና ሌሎች ጠቃሚ ነገር ፍለጋ በስፍራው እንደሚውሉ የሚታ የሚታወቅ ሲሆን በአካባቢው ባሉ ደሳሳ ጎጆዎች የሚኖሩም እንዳሉ ይታወቃል። በተለምዶ ቆሼ የሚባለው ስፍራ የከተማይቱ ዋና የቆሻሻ ማጠራቀሚያ ቦታ ሲሆን ከ50 ዓመት በላይ ዕድሜ እንዳለው ይነገራል። በሌላ በኩል ግን እስካሁን የደረሱበት ያልታወቀ ሰዎች መፈለጉ እንደቀጠለ መሆኑን የፌዴራሉ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሬ ሌንጮ አመልክተዋል። ዘርዘር ያለ ሪፖርት ቀደም ሲል እንደጠቀስነው በዕለቱ አብይ ርዕስ ይቀርባል። አዲስ አበባ ውስጥ በተለምዶ ቆሼ ሰፈር እየተባለ በሚጠራው የቆሻሻ ማስወገጃ ስፍራ ላይ በደረሰው የመናድ አደጋ የሞተው ሰው ቁጥር 65 መድረሱን የከተማይቱ ከንቲባ ድሪባ ኩማ ማምሻውን አስታውቀዋል። ከንቲባው ለመገናኛ ብዙሃን በሰጡት መግለጫ በአደጋው መሞታቸው የተረጋገጠው 45ቱ ሴቶች፣ ሀያው ወንዶች መሆናቸውን ተናግረዋል። በሌላ በኩል ግን እስካሁን የደረሱት ያልታወቀ ሰዎችን መፈለጉ እንደቀጠለ መሆኑን ይቅርታ። በሌላ በኩል ግን እስካሁን የደረሱበት ያልታወቀ ሰዎችን መፈለጉ እንደቀጠለ መሆኑን የፌዴራሉ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ አመልክተዋል። መለስካቸው አምሃ ከአዲስ አበባ ተጨማሪ አለው። በተለምዶ ቆሼ ተብሎ የሚጠራው የአዲስ አበባ ደቡብ ምዕራብ ክፍል በኮልፌ ቀራኒዮ ክፍለ ከተማ ወረዳ አንድ ውስጥ ይገኛል። ለዓመታት ሲጠራቀም የነበረው የከተማዋ ደረቅ ቆሻሻ ቁልል እስካሁን በትክክል ባልታወቀ ምክንያት መጋቢት ሁለት ቀን 2009 ዓ ም ከምሽቱ ሁለት ሰዓት አካባቢ ተደርምሶ ሰዎች ሕይወት እንዳጠፋ ታውቋል። የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤትን ጠቅሶ የኢትዮጵያ ብሮድካስት ኮርፖሬሽን ቴሌቪዥን በዛሬው በሰባት ሰዓት ዜና አወጃው ይህንን ያረጋገጠ ሲሆን ቪኦኤ በስፍራው ተገኝቶ መሰል መረጃዎችን ከፖሊስ ለማግኘት ያደረገው ጥረት በፖሊስ አለመተባበር ሊሳካ አልቻለም። የአደጋው ሰለባ ከሆኑ ቤቶች አጠገብ የሚኖሩና በዚሁ ስፍራም ከ28 ዓመት በላይ የቆዩ መሆናቸውን የገለጹልኝ አቶ ረዳ ይግዛው የቆሻሻው ተራራ በተደረመሰበት ዕለት ያዩትን አስረድተውኛል። እኔ ከውጭ ነው የነበርኩ፣ ግን ሲመጣ እቤቴ ስገባ ግን ልክ ጮኸቱ ሌላ ነው የነበረው። ምንድን ነው ጮኸቱ? በጣም ጮኸ የሆነ ፍንዳታም ነበረው ሹሎ ነው የወረደ ጠቅላላ። ከዛ ይሄ ነው ይሄ ነው የለም፣ ጠቅላላ ያዳፈ ነው። ይሄ ነው የነበረ ሁኔታው ሌላ ሌላ። ከዛ በኋላ ወጣን ስናይ በዛ ዳር የነበሩ ልጆች ሁለት ልጆች ነበሩ፣ እነሱ አስወጣናቸው። ከዛ በኋላ መልሰን ደግሞ እዛ የነበረው በዚህ ስንመጣ ጠቅላላ ቤቱ ምንም አይታወቁም ማለት ነው። በቃ ምንም ቤት አይታይም፣ ጠቅላላ ቤቱ የሚባለው የለም። ላይን አፈሩ ነው በላይ ላይ ያለው አንድ ቤት አይታይም። በወቅቱ የነበረው ስለዚህ ይህነ ይሄነ ማለት ያለም ወደ ቤቶቹ ግን ወደ 16 ምናምን ቤት ነው የነበረው ሌላው የአካባቢው ነዋሪና ስማቸውን ለመግለጽ ያልፈለጉ ሰው እንደሚሉት ከሆነ ደግሞ በአደጋው ምክንያት በህይወት ሊደርስ የሚችለውን ጉዳት ለመገመት እንደሚቸገሩ ይናገራሉ እኔ በሰአቱ አጠገቡ አልቆምኩ ችግሩ ከተከሰተ በኋላ ነው የወጣው እኔ ከፍ ይላል አሁን ከላይ ትንሽ ወጣ ይላል ከእኔ በታች ብዙ ሰዎች አሉ ግን አሁን አጠገብ የነበሩ ሰዎች እንኳን እርግጠኛ ነኝ ቆሞ በዛ ሳያዩት ነገር የለም ብቻ መሬቱ ለብሶ ያው አጠገባቸው ማፈር መጥተው የቆሙት ናቸው። እሪ ሲሉ የታወቀው እንጂ የለበሱት የሚታወቅ ነገር የለም። ጩኸቱ ሁሉ የተሰማ መሬት መጥተው የነካቸው ሰዎች ግድግዳቸው ሲነካባቸው ነው የታወቀው እንጂ ከነሱ ወደዚህ ያሉት እንዳለ ለብሶ ነው አሁንም ያለው። እርግጠኛ ነኝ እስካሁን በሬዲዮ የሚወራውና ከአሁን በኋላ የሚወጣው ሁለት ፐርሰንት አሁን ከአሁን በኋላ የሚወጣው ነው የሚበልጥ። ለመሆኑ ምን ያህል ቤት ይኖር ነበር? ይሄ አሁን አፈር አሁን ሻወር ቤት ምልህ ቤት ራሱ ማለት ነው። ሻወር ቤት ማለት ጫፍ ላይ ነው ያለች እሷ ለብሳ ነው ያለች። አሁን በጭራሽ ልጅ ማትታይ። ሻወር ቤት ማለት ሻወር ቤት ማለት አሁን ሻወር ቤት ነው። ነዋሪዎቹም እዛው ናቸው። ብዙ ተከራይ ሁሉ አለ ውስጡ ላይ እኛ መጥተን ነው እዛ ሻወር ምንወስድ። ከሻወር ቤቱ በጀርባ እራሱ ያለ ቤት ቁጠረው ሱኔ ቁጥር ያልችለው። እኚህ የአካባቢው ነዋሪ እንደሚያስረዱት በአደጋው ምክንያት ለደረሰው ጉዳት ግምት መነሻ እየተደረገ የሚገኘው የመሬት ይዞታ ካርታ የነበራቸውን ቤቶች ነው። ይሁንና በአደጋው ምክንያት ሊያልፍ የሚችለው ሕይወት ከዚህም ይሰፋል ይላሉ። እንዳለ የራሳቸው የግል ካርታ አብዛኛው ካርታ ያለው ሰው በተባለኝ ተሞክሮ፣ ከዚህ በፊት በሰማሁት አንጻር አሁን ሻወር ቤቱ ራሱ ካርታ ያለው ነው። ግን አሁን ራሱ መንግስት አሁን በረዲዮ የሚያወራው ምን የሚለው ያ ካርታ ያለውን ነው እንጂ የኔ ቢጠው ነው ያውቀው። ለምን በሸራ እንደዚህ ወጥሮ ያለ ብዙ ሰው ነበረ፣ ብዙ ሰው ማለት ነው። እና ይህ ሁሉ አፈር የለበሰ ብዙ ሰው አልኩ ነ እነሱን አይታወቁም በጭራሽ። አሁን ሸራ ቤት የነበረው አይታወቅም። አሁን የሚታወቀው ያ ካርታ ቤት የነበረው ሰው ብቻ ነው። አሁን እየተፈለገ ያለው እንጂ ሸራ ቤት የነበረው አሁን እንዳውም ያልፈረሰ አለ። አሁን ያልደረሰበት ምለ ነው ያ ናቸው ራሱ እዚ ጋር ሸራ ቤት እንደነበረ አንተ ተገምተዋል። የቆሻሻውን ክምር በቅርበት ለተመለከተው በተደረመሰበት አቅጣጫ በትልቁና በረዥሙ እየተሰነጠቀ መሬት ይታያል። በአካባቢው የነበሩ ሰዎች ይሄ ራሱ የስጋት ምንጭ ነው ይላሉ። ይህን አንስቼ አደጋውን ለመከላከል ምን መደረግ እንዳለበት ለአቶ ወረዳይ ግዛው ላቀረብኩት ጥያቄ ሰጡኝ ምላሽ ይህን ይመስል ነበረ። ከተራራዊ የነበሩ ጨረቃ ቤት የምንለው የተሰርቶ የነበረ ነበሩ እነሱም ጭምር ነው የወረዱ ወደ ታች። ስለዚህ ምን ያህል ሰው እንዳለ ምን ያህል ላለ እና አላቀው ገና ቤት ስላልደረሰ ነው። ስለዚህ መንግስት፣ ምንድነው መፍትሄ ማድረግ ያለበት የራሱ መውሰድ እርምጃ መውሰድ ነው። እንዴት እንደሆነ አሁን ይከለ ይከለ የምትለው ነገር እኮ የለም ጠቅላላ የለም። ሰው ቤት የላቸው ምን የላቸው። አንድ ሰው ብቻ ይቀራል በባወራው ማለት ነው። ስለዚህ ይህን እንግዲህ መንግስት እንዴት እንደሚያመቻች የራሱ ያመቻች፣ ይህን ያህል ሰው አለ የሚባለው አይደለም። ተመሳሳይ አስተያየት የሰጡኝና ስማቸውን ያልገለጹልኝ ነዋሪ ይህ ትምህርት ሊሆነን ይገባል ይላሉ። የተቆለለውን የቆሻሻ ተራራ በአጭር ጊዜ ማንሳት እጅግ አስቸጋሪ ስራ እንደሆነ የሚገልጹት እኚሁ ሰው የዚህን አካባቢ ነዋሪዎች መንግስት ወደ ሌላ ስፍራ ቢያሰፍራቸው እንደሚሻል ሀሳባቸውን ይሰነዝራሉ። ጓደኞች ሁላሁ ነበር አሁን እዚህ ውስጥ ከኔ ጋር ስራ አብረን ይኑሮ አይኑሮ አልተጠጋው ስልካቸው ሁሉ አይሰራ። እንደዚህ አንዳንድ የምናመሽበት ቤት የምንተዋወቅ ልጆች ነበሩ የሉ። አሁን እኔ ያን ያን ለማየት ነው ስመጣ ግን አያስጠጉም በምንም አይነት ታሪክ ማለት ነው። ስለዚህ አሁን ለሚቀጥለው አሁን ተፈጥረው ተፈጥረዋል በቃ፣ አሁን ድጋሚ ሌላ ሀገር እንዳይከሰት። ለምን እሳት ነው የሚሰረስረው ከስርስር ክረምት ራሱ አይጠፋም። ይሄ በቃ ጠፍቶ አያውቅም። መቼ እያያዝ መቼ አይታወቅ ጠፍቶ አያውቅም። በክረምት ራሱ አይጠፋም። አሁን ይሄ እዚህ መንስኤ ይመስለኛል። እንዳውም እሳቱ ነው ከስርስር በልቶት ባህር ላይ ከስርስር ሄዶ በልቶት ይዞት ወረደ። በቃ ያ ነው የሚመስለኝ እንደኔ ከሆነ ማለት ነው። ከዚህ በፊት በተለያዩ ጋዜጠኞች እንደተዘገበው ከሆነም ኑሯቸውን በቆሻሻው ክምር ላይ የመሰረቱ ሰዎች አሉ። ከተለያየ አቅጣጫ ቆሻሻ ተብለው ከሚጣሉ ቁሳቁሶች እንደገና ለጥቅም በሚውል ደረጃ እቃዎችን እያወጡ በመሸጥ ገቢም ያገኙ እንደነበረ እነዚሁ ዘገባዎች ያረጋግጣሉ። የመንግስት መገናኛ ብዙኃን ዛሬ በየዘገባዎቻቸው እንዳስታወቁት ከሆነ በሕይወት የተረፉ ሰዎችን ለማዳን የሚደረገው ጥረት እንደቀጠለና የአካል ጉዳት የደረሰባቸው ሕክምና እየተሰጣቸው እንደሆነ ገልጸዋል። ይሁንና የአካል ጉዳት የደረሰባቸው ሰዎችን ቁጥር በግልጽ አላስታወቁም። ዘገባዎቹ እንዳሉት በአካባቢው ይኖሩ የነበሩ ሶስት መቶ የሚሆኑ ሰዎችን መንግስት በጊዜያዊ መጠለያ አስገብቶ አስፈላጊውን እርዳታም እየሰጠ መሆኑና በዘላቂነት ለማቋቋም አስፈላጊውን ድጋፍ እንደሚያደርግ አስታውቀዋል። የአዲስ አበባ ከተማ ደረቅ ቆሻሻ በዚህ ዛሬ ቆሸ ተብሎ የሚጠራው ስፍራ መጠራቀም ከጀመረ ከአርባ ዓመታት በላይ እንደተቆጠሩ አንዳንድ ምንጮች ይጠቁማሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ